ዛሬ እጣ የወጣላችሁ ዘጠኝ ሰዎች ስም ዝርዝራችሁ እንጠራለሁ። አንደኛ እጣ ባለሶስት መኝታ ቤት ኮንዶሚኒየም ሰልዋ አብድል ጀድ ከዩናይትድ አረብ ኢማሬት። ሁለተኛ እጣ ባለሶስት መኝታ ቤት ኮንዶሚኒየም ሰለሞን ገረከቦ ከሳውዝ አፍሪካ። ሶስተኛ እጣ ተዘሩ አዳላ ከዩናይትድ አረብ ኢማሬት ተዘሩ አዳላ ኦኬ አራተኛ እጣ ባለ ሁለት መኝታ ቤት ኮንዶሚኒየም አያልነህ መኮንን ከሳዑድ አረቢያ። አምስተኛ እጣ ባለ ሁለት መኝታ ቤት ሃይማኖት ከካታር። ስድስተኛ እጣ ባለ ሁለት መኝታ ቤት መልካሙ አርሴማ ከሳዑድ አረቢያ። ሰባተኛ እጣ ባለ አንድ መኝታ ቤት አፎሚያ ገብረ ጻድቅ ከባህሬን። ስምንተኛ እጣ ባለ አንድ መኝታ ቤት ጌታቸው አናሚ ከሳውዝ አፍሪካ። ዘጠነኛ እጣ ባለ አንድ መኝታ ቤት ካልብ መስፍን ይኸው ገዝቶ ገብቷል። በልጅ በልጁ ስም ነው የቆረጠው። ካልብ መስፍን ከቤሩት ደለ ሴቶች ቁጥር እዚህ ላይ ስናሳይ ተረጋጊ፣ አዳምጂ ቁጥር እዚህ ላይ ስለሚታይ ላይፍ ላይ ስክሪን ሻት እያደረጉ እየወሰዱ ይደውላሉ። ስለዚህ ማንም ሰው የደወለ ሰው ነይ ቤቱን ፕሮሰስ ነይ ቤቱን ውሰጂ ብለው እንዳንቺ እንደዚህ ጋር ያልተረጋጋ ሰው ሲያገኙ ይበላሉ፣ ብር ያታልላሉ። ስለዚህ ተጠንቀቂ። አምስት የሚከፈል ነገር የለም። ቤቱን ለመረከብ አምስት አ እሺ እንኳን ሲሆን ለምን አትነግሪያቸውም? ጥሩ ነገር አይደል

ሰዎች ብሎ አንድ ሺህ ፎሎ ያደረግ ነው ሰውዬ አሪ ባለሶስት ማንነት ሰለሞን ጋር ከቦ፣ ሰለሞን ጋር ከቦ፣ በወንድምህ ስም ነው። በነፍስም ቆርጨ ነበር። በስ አይደርምሽም ካንቺ በላይ ያለችውም ከሳውዲ በወንድሟ ስም ነው የቆረጠችው። አንቺ አሁን ቤቱ ለራስሽ ነው ለወንድምሽ

ሳውዝ አፍሪካ ሀይማኖት ሃይማኖት ባለሁለት መኝታ ቤት። ስድስተኛ እጣ ባለሁለት መኝታ ቤት መልካሙ አርሴማ ተሳውዲ። ሰባተኛ እጣ አፎሚያ አፎሚያ ገብረ ጻዲ ይ

ልጄ ስም ነው የቆረጥኩት፣ አብይ አዎ፣ እንኳን ደስ አለህ። በጣም ነው ደስ ያለኝ እኔ ለአንተ ስለደረሰክ። ባለ አንድ መኝታ ቤት ወይ ሰውን የቆረጣልህ እንዴት ነው? እኔ ራሴ ነኝ ራሴ ነኝ ራሴ ነኝ። አዎ ጎበዝ፣ በጣም ደስ ይላል። እውነት በጣም ደስ ይላል። በዘዌይ አብዛኛውን ጊዜ ሴቶች ነበር የሚደርሳቸው እና ወንድ ደረሳቸው ራሱ እህቶቻቸው የቆረጡላቸው ናቸው። እና አንተ ራስህ ቆርጣት ስለደረሰት ደስ ብሎኛል። አንተም ከልብ ደስ ብሎኛል። በተለይ ደግሞ ያው ለሚስቴ ሚስቴ ትጓጓ ስለነበረ ያው ደረሱ ደስ ብሎኝ ነው። ምን አለች ሚስትክ? ምን አለች? ደስ ብሏት እንደውም ል ሴት ልጅ አለችኝ። ሌላ የወንዱ ታናሽ በወንዱ ስም ነው የቆረጥኩት። አሁን እሷን እያጠበቻት ነበር ቪዲዮ ኮል ስደውል፣ ከዛ እስክንጨርስ ድረስ ሳልነግራት ከጨረሰች በኋላ ነው የደወልኩላት ደስ ሲል ምን አለች? ደስ አላት። ደስታ ልጄን እንዳልጥላት እኮ በደስታ ደስ ይላል። በጣም በእውነት በጣም ደስ የሚለው ቤት ትልቅ ነገር ነው። ቤት ደስ የሚል ነገር ነው። በጣም ሁለት ሺ ብር ትኬት ትቆርጣ ቤት ሲደርስ ትልቅ ነገር ነው። እና ለእናንተ ትልቅ ለቤተሰብ እናንተ ለባለቤቶች፣ ለልጆች በጣም አመሰግናለሁ እግዚአብሔርንም እናንተንም አመሰግናለሁ። ቀጣይም ደግሞ ለሌላው እንደዚህ እድለኛ እንዲሆን ልባዊ ምኞቴ ነው። ለሌላው ላልደረሰው ሌሎቹንም አስገባቸው እንኳን ደስ አላችሁ እያላችሁ ነው በጣም ደርሷችኋል። የሚከፈል ነገር አለ ይላሉ ሌቦች። ከኔ ቀድመው ደውለውላት ነበር። አስበው፣ እኔ ቶሎ ባላገኛት ኖሮ ይሄኔ። ይሄን ያህል ብር ምንም የሚከፈል የለም። ከቆረጣችሁበት ሁለት ሺህ ብር ውጭ አምስት ሳንቲም የሚከፈል ነገር የለም። አምስት ሰዓት ክፍሉ ነው። ቤታት በስማችሁ የምታዞሩት እሷ ደግሞ ሰዋ አንደኛ እጣ ባለ ሶስት መኝታ ቤት የደረሳት ናት። እኔ ምን ሰልዋ፣ ቤቱ ለማን ነው የምታደርጊው? በእህቴ ልጆች ስም ነው የቆረጥኩት ነው መሰለኝ አልሽኝ። በእህቴ ልጅ ስም ሚዩት ነሽ ማሬ። እኛ ልጆች ስም ነው የቆረጥኩት። መንትዮች ናቸው። ኦኬ። በሁለቱ ስም አንድ ላይ ሰልዋ ወ ሴትዮዋ ናት። ሴትዋ ናት ደግሞ ወንድ ነው፣ መንትዮች ናቸው። ኦኬ እኮ ቤቱን ለማን ነው የሚሆነው? እኛ አጋጣሚ ነው እሷ እንድትቀመጥበት ነው፣ ቤት የላትም። የሰልዋ ናት። ኦኬ እኮ የጓደኛሽ፣ በጓደኛሽ ልጆች ነው የትሙኝ በውክልና እኮ መረከብ ትችያለሽ። መምጣትም ትችያለሽ። መጥተሽ መረከብ ትችያለሽ። አብዛኛዎቹ እንደውም መጥተው ነው የሚረከቡት። በሌላ ሰው ስም እንዲሆንባቸው ስለማይፈልጉ መጥተው በስማቸው ተረክበው ነው የሚመለሱት። መድኃኒት እሺ። ባለ ሦስት መኝታ ቤት እኮ እንደው ደረሰሽ ስቁርት ለማን ብላ ነው? እሱ እኮ ነው ጥያቄ ይረዛል። እኔ በጓደኛዬ ገና ዋትሳፕ ላይ ነግራኛለሽ፣ ደርሶሻል፣ እንኳን ደስ አለሽ። እናዬ ላይቭ ላይ ስላት በጓደኛዬ ልጆች መንትያ ልጆች ስም ነው የቆረጥኩትኝ። እንትን እናዬ ላይቭ ላይ ነው ነው ለማን ነው የምለው አሁን? ለማን ነው የቆረጥሽው? በወንድሟ ስም ይወጣላት ትብለጥ ትብለጥ። በወንድሟ ስም ነው የቆረጠችው። ለማን ነው ስላት ለወንድሜ አለች። ክርስቲና ብዬ ትኬት ብቆርጥ ክርስቲና የምትባል ሴትዮዋ ፈላልጌት ቤቱን ላከፍላት ነው በስሜት ስለቆረጥኩ ብዬ ወይ በአንዲት የማደንቃት አርቲስት ስም ብቆርጥ ስለምወዳት በአንዲት አርቲስት ስም አሁን ብዙ ሚካኤል ገብርኤል ምናምን እያሉ የሚቆርጡ ልጆች አሉ በሚካኤል በማርያም በገብርኤል ብዙ እንደዚህ አይቻሉ ትኬት የቆረጠ ሰው ሲደርሰው ለማርያም ነው የሚሰጣት ራሷን ቤቱ የሚኖርበት ቤትሽ ብዬ ነበር። በኋላ ፍትህ ብላ እንዳትመጣ እዚህ ቤት ይአንዱ በኋላ ከጓደኛ ጋር ሲጣሉ ለጊዜው ተቀመጪበት ብያት ወረሰችን ብላ ፍትህ ብላ እዚህ ቤት እንዳትመጣ። ይ ሰዋን መቁረጥ ምንድን ነው በእንግሊዝኛ? ውዶቼ፣ አፍሪካ ታዲያ ዋትሳፕ ሊያናግሬ ካደል ለምንድን ነው ፕሮፋይል ፒክቸር እና እንትን ማትልከው? ርቱላክልኝ መጀመሪያ ወንድሜ ላክልኝ ፕሮፋይል ክን የሰጠኝ ኮድ ጽፈት እገባለሁ እና ባለ ሶስት እና ባለቤት አለሽ ህጋዊ ባለሽ ነው የትዳር ወረቀት አላችሁ በቃ እንደዛ ከሆነ ባለቤትሽ አንቺን ወክሎ መረከብ ይችላል ንገሪው እንጂ ቤት እንደሚያህል ነገር

እያየነው ላይቭ ሁለተኛ ጣ ባለሶስት መኝታ ቤት ነው የወጣልህ። እህት ናት የቆረጠችው፣ አይደል? ማን የቆረጠው እህት? የት ነው የምትኖረው ታድያ? ዱባይ እየኖች፣ እንዴት ዋትሳፑ የሳውዝ አፍሪካ ሆነ? እሷ እኮ ናት በዚህ ቁጥር ስታወራኝ የነበረችው።

አሁን ገባ ይቻላል። አይ ኖ አይ ኖ። እኔስ ካታርዬ ነው በኢማራት ቁጥራሪ ዋትሳፕ መጠቀሙ ሽማ ይቻላል። ትክክል ነው። ስለዚህ አንደኛ እጣ ሰልዋ። አሁን ከባለ ሶስተኛ እጣ ተዘሩ አልተገኘችም። ጋ ተዘሩ እስካሁን ድረስ አልመለሰችም፣ ግን ሁለት ራይትማል ሲባል ወንድ ነው አንተ ብዬን ያወራሁትኝ፣ እስካሁን አልመለሰም፣ ግን ሁለት ራይት ሆኗል። አላየም ዋትሳፑን። መልካም እሺ፣ ስድስተኛ እጣ ነው። መልካም፣ ሰባተኛ እጣ። ሰባተኛ እጣ አፎሚያ ገብረ ጻዲቅ ከባህሬን አልተገኘችም። አፎሚያ ገብረ ጻዲቅ፣ ቆይ የባህሬን ቁጥር እኮ ተመልሶ ቤተሰብ ሙሉ እየደወለብኝ ስልክ እያወራው ነው። ማሪ ልገባ ነው አስገቡኝ፣ ብለሽ እኮ ዝም ብለሽ አትገቢም። ቲክቶክ ፕሮፋይል ሽንትልኪና የምትጽፊ ኮድ እሰጥሻለሁ። ከዛ ያንን ኮድ ኮመንት ላይ ስጽፊ ሞድሬተሮች ያስገቡሻል። ስለዚህ መጀመሪያ ቲክቶክ ፕሮፋይል ሽላኪ። ቤተሰብ ዘመድ አስማድ እየደወለ ቢዚ ያደረጓት ማንን? አፎሚያ ከባህሬን ሰባተኛታ፣ አፎሚያ ከባህሬን ባለ አንድ መኝታ ቤት ኮንዶሚኒየም የደረሳት ናት። አሁን ትመጣለች። ቲክቶክ ፕሮፋይል አለካ። ስምንተኛታ ጌታቸው ከሳውዝ አፍሪካ አልተገኘም። ባለ አንድ መኝታ ቤት ኮንዶሚኒየም ጌታቸው፣ ጌታቸው አናሜ ከሳውዝ አፍሪካ አልተገኘም። ዘጠነኛ እጣ ካሌብ መስፍን አያሌው ከቤሩት ተገኝቷል። እሱ ነው ባለ አንድ መኝታ ቤት። እነዚህ አሁን ያልመጡት ማን ማን ናቸው? ጌታቸውና አፎሚያ አፎሚያ እሺ የእኔ እናት ይኸውልሽ፣ እንኳን ደስ አለሽ የእኔ እናት ይኸውልሽ። ማንም ሰው ቢደውልልሽ እና ምንም አይነት የሚከፈል ነገር አለ ቢሉሽ እንዳትሰሚ። አምስት የሚከፈል ነገር የለም፣ በነፃ ነው ቤትሽ የምትረከቢው። እሺ ከላይፍ ላይ ቁጥርሽን ወስደው እጣ ሲወጣ እጣ ሲወጣ አዳምጪኝ። እጣ ሲወጣ ላይቭ ላይ ስለሚታይ ቁጥር ከዛ ላይ ወስደው ደውለው ቤት ደርሶሻል ቤቱን በስምሽ እንድናዞር ብር አስገቢ ምናምን ሊሉሽ ስለሚችሉ ሌቦች፣ አምስት የሚከፈል ነገር የለም። አየሽ አየሽ? እኛ ግን የትም አልደወልንም። ቁጥር ከላይቭ ላይ እየወሰዱ ነው የሚደውሉት። ሌቦች ናቸው፣ ተጠንቀቂ እሺ። አምስት አይከፈልም። ውሸት ነው። እሺ፣ ከኔ ጋ ነው የምትጨርሹ፣ ከኔ ጋ ነው የምትጨርሹ። አምስት የሚከፈል ነገር የለም፣ ውሸት ነው። ምንም አይደል ውዲ። ዋትሳፕሽን አስተካኪ፣ እሺ። ከኔ ጋ ትኬትሽን ፎቶ አንስተሽ እንድትልኪልኝ፣ ዋትሳፕሽን አስተካኪ። አንድ ራይት ነው ዋትሳፕሽን ይህ የኢትዮጵያ ቁጥር ነው። እኔ በዚህ ዋትሳፕ የለኝም። የእኔ ዋትሳፕ ላይ ለአንቺ በዚህ ትኬት በቆርጥሽ በዚህ በደወልኩልሽ ቁጥር ዋትሳፕ ላይ ቮይስ አስቀምጬልሻለሁ። እሺ እኮ ዳታሙን እና ወይ ኢንተርኔት ፈልጊ እና በዚህ ቁጥር በራሱ እኔ በደወልኩልሽ በአንቺ ቁጥር ዋትሳፕሽ ላይ ስትገቢ የእኔን ቮይስ ታገኛለሽ በእኔ ምንም አይደል እናቴ። እንኳን ደሳለሽ ማሬ። እሺ ብያችኋለሁ። ሌቦች ላይቭ ላይ እየታየ ነው እጣው የሚወጣው ታውቃላችሁ። ስክሪን ላይ ይታያል። ኮምፒውተር ላይ ስማችሁ፣ ቁጥራችሁ ስለሚታይ ይወስዱና ደውለው ቤት ደርሷቸኋል፣ ይህን ያህል ብር አስገቡ ይላሉ። እማያቅ ሰው ሊያስገባ ይችላል። ስለዚህ እንዳትታለሉ ከሰክሰስ ትኬት ስትቆርጡ። ቅድምም ለዚህ ልጅ ከካታር ሃይማኖት፣ ለሃይማኖት ደውለውላት ነበረ። ስለዚህ ከሰክሰስ ትኬት ስቆርጡ ያቺ 2000 ብር ትኬት ከምቆርጡባት ውጪ አምስት ሳንቲም የሚከፈል ነገር የለም። አደራችሁ።